ከሰው በታች የሚያደርጓችሁ ነገሮች። በእርግጥ ሁላችንም ሰዎች በፈጣሪ አምሳሌ የተሰራን በሰውነታችን የተከበርን አንዳችን ከአንዳችን የማንበልጥ አንዳችን ከአንዳችንም የማናንስ ብንሆንም በዕለት ተዕለት እንቅስቃሴያችን የምናደርጋቸው እነዚህ ቀጥሎ የምዘረዝራቸው ነገሮች ከሰው በታች የሚያደርጉን ልማዶቻችን ናቸው። ራሳችሁን ተመልክታችሁ የምታደርጉ ከሆነ አስተካክሉ። ሰላም ውድ የቻናላችን ተከታዮች እንደምን አላችሁ? በመጀመሪያም ቻናላችንን ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። ቪዲዮ ለብዙ ወንድም እናቶቻችን እንዲደርስ ላይክ አድርጉት። በህይወት ስንኖር ከሰዎች ጋር ባለን ግንኙነት ክብር የምርጫ ጉዳይ ሳይሆን ግዴታ ነው። በስራ ቦታችን፣ በምንኖርበት አካባቢ ብቻ፣ በሁሉም ቦታዎች ላይ መከበር ያስፈልጋል ግንኙነቶቻችንም በመከባበር ላይ እንጂ ከፍና ዝቅ በመደራረግ ላይ መሆን የለባቸውም። ግን ደግሞ እንደነገርኳችሁ እነዚህ ቀጥሎ የምነግራቸው ነገሮች አያስከብሯችሁም፣ ይልቁኑ ከሰው በታች ያደርጓችኋልና ልብ ብላችሁ እስከ መጨረሻው አዳምጡኝ። አንደኛ ሱስ። አሁን ሱስ አቅማችሁን እንዳትጠቀሙ አስሮ የሚያስቀምጥና ከሰዎች ጋር ሰላማዊ ግንኙነት እንዳይኖራችሁ የሚያደርግ ጤናና ገንዘባችሁን፣ ሰላማችሁን የሚወስድ ከሰው በታች እንድትሆኑ የሚያደርግ ነገር ነው። በተለያየ ሱስ ውስጥ ያላችሁ የቱንም ያህል ቢከብድ ከሰው በታች ያደረጋችሁን ሱስ ዛሬ ነገ ሳትሉ ለማቆም ወስኑ። እንደ ቀልድ የሚገባበት መግቢያው ሰፊ የሆነ ግን ደግሞ መውጫው ጠባብ የሆነ ቢሆንም ከሱስ መላቀቅና ጤናማ ሰላማዊ ህይወትን መምራት ግን ይቻላል። ይህንን ለማድረግም በሱስ ምክንያት ያጣችሁትን ነገር መዘርዘር ብቻ በቂ ነው። እንደ ቀልድ በጓደኛ ተጽዕኖ ዛሬን ብቻ በሚል የሚገባበት ሱስ ህይወታችንን በሙሉ ዋጋ የሚያስከፍለንና ጤናማ የሆነ ግንኙነት እንዳይኖረን ከማድረጉ በተጨማሪ ሰዎች ለእኛ የሚሰጡት ዋጋ የወረደ እንዲሆን ከሰው በታች እንድንሆን የሚያደርገን ነገር ነው። ሱስ የሚያሳጣችሁ ይህን ብቻ አይደለም፣ እምነትም ጭምር ነው። በሱስ ውስጥ ያለን ሰው ማመን እጅግ በጣም አስቸጋሪ ነው። በምትናገሩትም ሆነ አድርገዋለሁ በምትሉት በስራችሁም እንዳትታመኑ ትሆናላችሁ። ምክንያቱም ሱስ ያለበት ሰው የሚያደርገውንና የሚሰራውን አያውቅም። አሁን እንደዚህ ካለ በኋላ ደግሞ ሀሳቡን ይቀይራል በሚል እንዳትታመኑ ትሆናላችሁ። በአጠቃላይ ሱስ የሚያሳጣችሁ ነገር ይሄ ነው ይሄ ነው ተብሎ ቢዘረዘር የማያልቅ መኖራችሁን ነው የሚቀማችሁ። ስለዚህም በተቻላችሁ መጠን ካለባችሁ ሱስ ዛሬ ነገ ሳትሉ ከፈጣሪ ጋር ለመውጣት ወስኑ። ቀላል ነው ወይ ካላችሁኝ፣ ቀላል አይደለም፣ ግን ደግሞ አሁን ከምትኖሩት ኑሮ የሚብስና የሚከብድ ምንም ነገር እንደሌለ እርግጠኛ ሆኜ እነግራችኋለሁ። የተሻለን ነገር የምትፈልጉ ከሆነ አንድ ብላችሁ ቀስ በቀስ ለመተውና ለመራቅ ሞክሩ። ስታያቸው የሚገፋፋችሁን ጓደኞችን፣ ቦታዎችን መለወጥ በጣም ትልቅ ጠቀሜታ አለው። ሁለተኛ፣ ስሜታዊነት ራስን ያለ መግዛት። በተለያዩ ሁኔታዎች ውስጥ ስሜታዊ በመሆን የሚደረጉ ድርጊቶች መጨረሻቸው ጸጸትና ንቀት ነው። በምንም አይነት ሁኔታ ብትናደዱም፣ የተለያዩ ችግሮች ቢፈጠሩም ተረጋግቶ መፍትሄ መፈለግ ልማድን ማዳበር ያስፈልጋል። ያ ካልሆነ ግን ችግሮች በተፈጠሩ ቁጥር የምትጮሁና በስሜታዊነት ምላሽ የምትሰጡ ከሆነ ይህ ድርጊታችሁ ከሰው በታች ያደርጋችኋል። አሁን ከሰዎች ጋር ስንኖር የማያግባቡ የማያስማሙ ሁኔታዎች መፈጠራቸው እርግጥ ነው። ችግሮችም እንዲሁ በስራ ላይ ሊያጋጥሟችሁ ይችላል። የሆነው ሆኖ የሚፈጠሩ ችግሮችንና አለመግባባቶችን በተረጋጋ መንገድ አለመፍታት፣ በስሜታዊነት ነገሮችን ማበላሸት ከሰዎች ጋር ያላችሁን ግንኙነት ጤናማ እንዳይሆን የሚያደርግና ሰዎች በእናንተ ላይ ያላቸው አመለካከት እንዲወርድ የሚያደርግ ነው። ስሜታዊነት በየትኛውን ቦታ የማያስከብር ይልቁኑ አይ እሱማ፣ አይ እሷኮ እየተባለ እንድትናቁ የሚያደርግ ነገር ነው። በተቻላችሁ መጠን ስሜታችሁን መቆጣጠርን ተለማመዱ። የሚያናድዱና የሚያበሳጩ ሁኔታዎች ሲገጥሟችሁ ከቻላችሁ ከዛ አካባቢ ዞር በሉ፣ ካልቻላችሁም ትንሽ ትንፋሽ ውሰዱ፣ ከመናገር ተቆጠቡ። ምንም አይነት ነገሮችንም ከመንካት እና ከመያዝ ተቆጠቡ። ይህም በምታደርጉበት ጊዜ ሰውነታችሁም ሆነ አይምሯችሁ እንዲረጋጋ እያስተማራችሁት ነው። ሶስተኛ ውሸት። ሌላኛው የሚያስንቀውና ከሰው በታች የሚያደርገው ነገር ውሸት ነው። የሌላችሁን ነገር አለኝ ያልሆናችሁትን ነኝ እያላችሁ ለጊዜው የፈለጋችሁትና የተመኛችሁትን ክብር ብታገኙም ውሎ ሲያድር የራሳችሁ ሕሊና ከሚወቅሳችሁ በተጨማሪ እውነቱ ወጥቶ መናቃችሁ የማይቀር ነውና ተጠንቀቁ። ሐሰተኛ ማንነትን ለመገንባት አትታገሉ፣ የውሸት አትኑሩ። በዚች ምድር ሁላችንም ሰዎች የምንኖረው አንድ ጊዜ ብቻ ነው። ታዲያ ይህን አንድ ጊዜ የምንኖርበትን ዓለም በውሸት ለምን እንሞላዋለን? ይልቁኑ እውነትን ይዘን ራሳችንን ተቀብለን መሆን የምንፈልገውን ለመሆን ማግኘት የምንፈልገውን ለማግኘት እየጣርንና እየለፋን ፈጣሪን እየጠየቅን መኖር የተሻለ ነው እንጂ በውሸት ማንነት ክብርን ማግኘት ምንም ትርጉም የለውም። እውነት እንደሆነ ተቀብራ አትቆይም። ለጊዜው ትሸሸግ ይሆናል እንጂ መውጣቷ የማይቀር ነው። የዛን ጊዜ የተከበራችሁ እስከማይመስላችሁ ድረስ ትዋረዳላችሁ፣ ታፍራላችሁ። የገዛ ህሊናችሁ አላስቆም አላስቀምጥ ይላችኋል። ስለዚህ በማንኛውም ሁኔታ ከህሊናችሁ የሚያጣላችሁን ነገር አታድርጉ። ውሸት በሰዎች ዘንድ የሚያስንቃችሁና ከሰው በታች የሚያደርጋችሁ ነገር ነው፣ ከእናንተ አርቁት። አራተኛ ከሰው በታች የሚያደርጋችሁ ሌላኛው ነገር ታማኝ አለመሆን አሊያም ደግሞ በቃል አለመገኘት ነው። በመጀመሪያ ቃል ለመግባት የምትቸኩሉ፣ የምትጣደፉ አትሆኑ። በተለይም ደግሞ በተናደዳችሁበት ጊዜና በተደሰታችሁበት ጊዜ በፍጹም ለሰዎች ቃል አትግቡ። ምክንያቱም እነዚህ ሁለት ስሜቶች በጥልቀት እንዳናስብ ይልቁኑ ስሜታችንን ብቻ እንድናዳምጥ የሚያደርጉን ስለሆኑ ነው። በእነዚህ ስሜቶች ተነሳስተን የምንናገራቸው ነገሮች በኋላ ላይ ስናመዛዝን የሚቆጩንና ወደ ተግባር ለመለወጥ የሚከብዱን ይሆናሉ። ስለዚህ የማታደርጉትን ነገር በፍጹም ቃል አትግቡ። እርግጠኛ ያልሆናችሁትን ነገር አትናገሩ። እናም ደግሞ አንዴ ካፋችሁ ከወጣ ከተናገራችሁት ለማድረግ ሞክሩ፣ ትከበሩበታላችሁ። በተቃራኒው አለመታመን ደግሞ ያስንቃችኋል። በቃላችሁም አትገኙ ከሆነ ከሰዎች ጋር አብሮ መስራትም ሆነ አብሮ በሰላም መኖር አይቻላችሁም። ማ እሱ ቃል አባይ ነው፣ አያደርገውም፣ እሷ ዝም ብላ ነው ትባላላችሁ በመሆኑም ካፋችሁ ለሚወጣው ቃል እየተጠነቀቃችሁ አንድ የተናገራችሁትን ነገር ደግሞ ወደ ተግባር ለመቀየር እየሞከራችሁ ታማኝነታችሁን ማሳየትና ማስመስከር ያስከብራችኋል ውድ የቻናላችን ቤተሰቦች ከእነዚህ ከአራቱ ውስጥ እናንተን የሚመለከተው የትኛው ነው እስኪ ኮመንት ላይ ሀሳባችሁን አስቀምጡልኝ በቀጣይም እንደዚህ አይነት ጠቃሚ ቪዲዮዎች እንዲደርሳችሁ ቪዲዮን ላይክ ቻናሉን ሰብስክራይብ ማድረግ እንዳትረሱ። ይጠቅማችኋል ለምትሏቸው ጓደኞቻችሁ፣ ወዳጅ ዘመዶቻችሁም ሼር አድርጉላቸው። አመሰግናለሁ። እወዳችኋለሁ።